26 ስድስት ሚሊዮን ለአሸናፊ አትሌቶች የሚያበረክተው ታላቁ ውድድር እየተጠበቀ ነው። በዚህ ውድድር ላይ ማን ያሸንፋል? ለምንስ ሆሉ ሽልማት ተዘጋጀ? ለነማንስ ይሰጣል? ሁሉ ስፖርታችን ይነግራቸዋል። ታዋቂዋ አትሌት ጉዳፍ ጸጋይ ከናይኪ ጋር ጥብስ የተባለውን ስምምነት ፈጽማለች። አዲሱ ስምምነት ምን ያካትታል? ይህንንም እንነግራችኋለን። በሌላ ዜናችን ደግሞ የ ሶስት ሺ ሜትር ሴቶችና የ ሺ አምስት መቶ ወንድ ኢትዮጵያውያን አትሌቶች በናንጂንግ በሚካሄደው የቤት ውስጥ ሻምፒዮናዎች ላይ ቁጥራቸው ማነሱ እያነጋገረ ነው። ለምን ይሄ ሆነ? ትሰሙታላችሁ ጥላውን ኃይሌና እጅጋ የው ታዬ በዓለም አቀፍ ደረጃ በጉጉት በሚጠበቀው በግራንድስላም ስላም ትራክ ውድድር ላይ ለመሳተፍ የኢትዮጵያውያኖቹን ጽጌ ገብረ ሰላማ ሀጎስ ገብረ ሕይወትንና ድርቤ ወልተጂን ተቀላቅለዋል። በዚህ ውድድር ላይ ቻሌንጀርስ ይሆናሉ ተብለዋል። ቻሌንጀርስ ምንድን ነው? እንነግራቸዋለን ስምንት አትሌቶች ብቻ ናቸው የሚፎካከሩበት። ከአፕሪል አራት ጀምሮ ይካሄዳል። በዚህ ውድድር ላይ ደግሞ ኢትዮጵያውያን አትሌቶች ለአሸናፊነት ታጭተዋል። ለምን ስምንት ተወዳዳሪ ብቻ ሆኑ? ሌላው የምንነግራችሁ ጉዳይ ነው። ይሄንንና ከባህር ማዶ ያገኘናቸውን የውጭ ስፖርታዊ መረጃዎችን እየነገርናችሁ ቆይታ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ መሆን ትችላላችሁ። በየዕለቱ የምናዘጋጀውን ስፖርታዊ መረጃዎችንም ለመከታተል የደውል ምልክቷን ተጫኑ። መረጃውን በትኩሱ ታገኛላችሁ። ወደ ዛሬው መረጃችን ነው የምናልፈው። ጥላሁን ኃይሌና እጅጋየሁ ታየ ከግራንድ ስላም ትራክ ጋር እንደ ቻሌንጀርስ ለመሮጥ ተቀላቅለዋል። እስካሁን ድረስ ሶስት ኢትዮጵያውያን አትሌቶች ከግራንድ ስላም ትራክ ጋር ሯጭ ለመሆን መፈራረማቸው ይታወቃል። እነዚህ አትሌቶች ጽጌ ገብረ ሰላማ፣ ሀጎስ ገብረ ሕይወት እንዲሁም ድርቤ ወልተጂ ናቸው። ጥላሁን ኃይሌና እጅጋየሁ ታየ ደግሞ ተጨማሪ ኢትዮጵያውያን መሆን ችለዋል። በሩጫው አለም ቻሌንጀርስና ሬሰርስ የሚባሉ ምድቦች አሉ። አሁን ሁለቱ አትሌቶች ብቅ ያሉት እንደ ቻሌንጀርስ ሆነው ነው የመጡት። ለአትሌቶቹ ምን አይነት ጥቅም ይሰጣቸዋል የሚለውን ጉዳይ ወደፊት እንመለከተዋለን። የመጀመሪያው ግራንድ ስላም ትራክ ውድድር በጃማይካ ኪንግስተን ከተማ ይካሄዳል። ከአፕሪል አራት እስከ አፕሪል ስድስት ይቆያል። ማለትም ለሶስት ቀናት ብቻ ነው ውድድሮች የሚደረጉት በእያንዳንዱ የውድድር መስክ እስከ 8 አትሌት በላይ አይሳተፍም ነው የተባለው። በ200 ሜትር፣ 400 ሜትር፣ 3000 ሜትር፣ 800 ሜትር፣ 400 ሜትር እያለ የሚቀጥል ውድድር ነው። በነዚህ ውድድሮች ላይ በእያንዳንዱ የውድድር አይነት ስምንት አትሌት ብቻ ይሳተፋል። የሀገራችን አትሌቶችም ቀደም ሲል እንደነገርኳችሁ ጽጌ ገብረ ሰላማ፣ ሀጎስ ገብረ ህይወት፣ ድርቤ ወልተጂ እንዲሁም ጥላሁን ኃይሌ እጅጋየሁ ታየን ጨምሮ በዚህ ውድድር ላይ ለመሳተፍ አሁን እርግጠኛ መሆን የቻሉ አትሌቶች ሆኗል ይሳተፋሉ። አሁን ምነግራችሁ አስገራሚ መረጃ ነው። አሜሪካ አትሌቷን ልታንበሻብሽ እንደሆነ ተሰምቷል። አሜሪካ በ2028 ሎስ አንጀለስ በሚካሄደው የኦሎምፒክ ውድድር ላይ ለእያንዳንዱ አሜሪካዊ አትሌት 200 ዶላር ስጦታ ልትሰጥ ስለመሆኑ ነው የተሰማው። ይህ ስጦታ ደግሞ የፓራ ኦሎምፒክ ውድድር ላይ የሚሳተፉ አትሌቶችን እንደሚጨምር ነው መረጃው የሚያሳየው። አሁን ባለው የኢትዮጵያ ወቅታዊ የውጭ ምንዛሬ ወደ 26 ሚሊየን ብር ገደማ ነው እንግዲህ ለአትሌቶቿ ልትሰጥ የተዘጋጀችው አሜሪካ። እንደዚህ ረብጣ ገንዘቦችን አውጥታ የምትከፍል ሀገር መሆኗን አስመስክራለች። ወደ ሌላኛው መረጃ እናልፋለን። ጀግኗዋ አትሌት ጉዳፍ ጸጋይ ከናይኪ ጋር በቀጣይ ጊዜ ሊያሰራት የሚችለውን የውል ስምምነቷን መፈረሟን በይፋዊ የፌስቡክ ገጿ ላይ ይፋ አድርጋለች። ከናይኪ ጋር ትልልቅ ስም ያላቸው የአትሌቲክስ ዘርፍ ላይ እንዲሁም በእግር ኳስ ዘርፍ ላይ የተሰማሩ ስፖርተኞች እንደሚሰሩ ይታወቃል። ጉዳፍ ጸጋይ ደግሞ የረጅም ርቀት አትሌት ነች ከ1500 ጀምሮ እስከ 10000 ድረስ ባሉ ርቀቶች በመሮጥ ትታወቃለች። የቶኪዮ የውድድርም ኦሎምፒክንም በማሸነፍ የምታወቅ ትታወቅ ነች። 2022፣ 2023 ሂውጅንና ቡዳፔስት በተካሄዱ የወርልድ ሻምፒዮንሺፕ ውድድሮች ላይ ሁለት የወርቅ ሜዳሊያ ማምጣት የቻለች ነች። በ1500 ሜትር ደግሞ ሂውጅን ላይ የብር ሜዳሊያ ባለቤት እንደነበረች ትታወቃለች። ዳይመንድ ሊግን 2023 ላይ ማሸነፍ ችላለች። ከዚች አትሌት ጋር ናይኪ መስራቱ እጅግ ያዋጣኛል ብሎ ነው የተፈራረሙት። በፊርማ ስነ ስርዓቱ ላይ ስለ ገንዘብ መጠኑ የተጠቀሰ ነገር ባይኖርም ከስፖንሰር ሺፕ እንዲሁም የተለያዩ ትልልቅ ውድድሮች ላይ በምታሸንፍበት በምትሳተፍበት ጊዜ ረብጣ ገንዘቦችን ሊሰጣት እንደሚችል ይታወቃል። ዝርዝር መረጃዎች እንግዲህ ዝርዝር መረጃዎችን እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። ወደ ሌላኛው ጉዳያችን አልፈናል። በ3000 ሜትርና በ1500 ሜትር ወንዶች ኢትዮጵያውያን ለምን ሶስተኛ አትሌት ማሰለፍ አልቻሉም ተብሎ እየተጠየቀ ነው የሚ ያገኘው ጌትነት ዋለ በሺ አምስት መቶ ሜትር ጉዳፍ ጸጋይ ደግሞ በ3000 ሜትር ደግሞ የመሮጥ እድል ሊኖራቸው ይችላል። ግን ለምንድን ነው ያል ሮጡ ተብሎ ተጠይቆ ነበረ። አሁን ባወጣው መረጃ የዓለም አትሌቲክስ ፌዴሬሽን የተሳታፊ አትሌቶችን ማሳወቂያ ቀነ ገደብ ማርች 12 ብሎ ይፋ አድርጎ ነበረ። እሱ ደግሞ ቀኑ ተጠናቋል። በሺ አምስት መቶ ሜትር የሚደረጉ ውድድሮች ላይ ማጣሪያ ስላለ ሁለቱም ውድድሮች ደግሞ በሶስት ቀን ውስጥ የሚጠናቀቁ በመሆናቸው ኢትዮጵያውያን አትሌቶች ተጨማሪ ሶስተኛ አትሌት ማሳተፍ አልቻሉም ይሄ ደግሞ እጅግ የሚያስቆጭ ሆኖ አልፏል ወደ ሌላኛው መረጃችን እናልፋለን በሌላኛው መረጃችን በዩሮፓ ሊግ ማንቸስተር ዩናይትድ ቶተናም ሆትስፐርን ሩብ ፍጻሜ መቀላቀል ችሏል በዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታ የእንግሊዙ ማንቸስተር ዩናይትድ የስፔኑን ክለብ ሪያል ሶሴዳድን በድምር ውጤት አምስት ለሁለት በሆነ ውጤት ነው ማሸነፍ የቻለው። አሸናፊዎቹ እንግዲህ ወደ ቀጣይ ዙር አልፈዋል። ሁለት በፍጹም ቅጣት ምቶች ያስቆጠሩ ተጫዋቾች የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ እና በዩሮፓ ሊግ ታሪክ ከአስር የፍጹም ቅጣት ምትን በማስቆጠር በርካታ የፍጹም ቅጣት ምት ያስቆጠረው ተጫዋች መሆን መቻል ችሏል። በመጀመሪያው ጨዋታ አንድ ለ0 ተሸንፎ የነበረው ቶተንሃም ሆትስፐር በበኩሉ አልካማልን ሶስት ለአንድ በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በሌሎች የዩሮፓ ሊግ ጨዋታዎች አትሌቲክ ሴልቲክ ቢልባኦ ሮማን በድምር ውጤት አራለት ሶስት አሸንፏል። ኢንትራ ፍራንክፈርት አያክስን ስድስት ለሁለት፣ ላዚዮ ቪክቶሪያ ፒዜንን ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። አሁን የአውሮፓ ሊግ ጨዋታዎች የደመቁበት ጊዜ ላይ እንገኛለን። አሁን ደግሞ የመሐመድ ሳላን ጉዳይ እንንከራችሁ። መሐመድ ሳላ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብሏል። ሀያ ስምንተኛ ሳምንቱ የተጠናቀቀው የእንግሊዝ ፕሪሚየር ሊግ የወርሃ የካቲት የወሩ ምርጥ ተጫዋችን ይፋ አድርጓል። በዚህ መሰረት የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላ የካቲት ወር ምርጥ ተጫዋች በመባል ተመርጧል። ግብፃዊው ኮከብ ባሳለፈው ወር ካደረጋቸው አራት የሊግ ጨዋታዎች ስድስት ጎሎችን ማስቆጠር ችሏል። አራት ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ይሄንንም ተከትሎ መሐመድ ሳላ በዘንድሮ የውድድር ዘመን ለሁለተኛ ጊዜ የሊጉ ምርጥ ተጫዋች በመባል ተመርጧል። እኛ ሁሉ ስፖርቶችንም መረጃውን እንዲያጋራናችሁ በቸሯሉ Thank